አረጋ ከበደ ጎንደርን ሲረግጡ የአራት ኪሎ ባለስልጣን ከባድ ጉድ አሰምተው ተከስተዋል። የመንግስት ኮሚኒኬሽን ኃላፊው ለገሰ ቱሉ ዘጠና በመቶ አማራ ክልል በእጃችን ነው ሲሉ በአነጋጋሪ አስተያየት ተከስተዋል። የፋኖ አመራሩ አስረስ ማረ ዳምጤ ደግሞ ሰማንያ በመቶ ክልሉ በእኛ እጅ ነው ለሚለው አስተያየቱ ምላሽ ተደርጎ ተወስዷል። ለገሰ ቱሉ አማራ ክልል የህልውና አደጋ ውስጥ ነበርም ሲሉ ተደምጠዋል። ከዚህ በተጨማሪም ክልሉ በራሱ የጸጥታ ኃይል ማስተዳደር የሚችልበት አቅም ተፈጥሯልም ብለዋል። እናስደምጣቸዋለን። ጄነራል ታደሰ ወረደ እነ ኮሎኔል ደመቀን ወራሪ እና ሰፋሪ ብለው በዘለፉ ማግስት ከኤርትራ ድንበር ከባድ ተቃውሞ ፈንድቶባቸዋል። ኤርትራ ድንበር ያሉ የትግራይ ማህበረሰቦች ወደ ወታደራዊ መንግስትነት እየተንደረደረ ያለውን የጄኔራል ታደሰን መንግስት እየተቃወሙ ነው። በሌላ በኩል ከሻቢያ የፕሮፓጋንዳ ሰው ጋር የተገናኘው የህወሓት አክቲቪስት የግድያ ሙከራ ተደርጎ በታል እንመለስበታለን። የሐኪሞች ተቃውሞ እየበረታ ነው። አምረረዋል። በስድስት ቀን ውስጥ ተጨባጭ ምላሽ ካልተሰጠን አድማ እንመታለን ብለዋል። በጉዳዩ ላይ ከጤና ሚኒስቴር የተሰጣቸውን ምላሽም ተቀባይነት እንደሌለው እየተናገሩ ነው። እንደ አቶ ታዬ ደንዳና ጀዋር መሐመድ ያሉ ፖለቲከኞች የሐኪሞችን ተቃውሞ ደግፈው ቁመዋል። እናስደምጣችኋለን። ጤና ይስትልን ውዲያ አንዳፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ከአንድ ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጄኔራል ታደሰ ወረደን ኮሎኔል ደመቀን ወራሪና ሰፋሪ ብለው በዘለፉ ማግዝ ከኤርትራ ድንበር ከባድ ተቃውሞ ፈንድቶባቸዋል። ኤርትራ ድንበር ያሉ የትግራይ ማህበረሰቦች ወደ ወታደራዊ መንግስትነት እየተንደረደረ ያለውን የጀነራል ታደሰን መንግስት እየተቃወሙ ነው። በሌላ በኩል ከሻቤ ፕሮፓጋንዳ ሰው ጋር የተገናኘው የህዋት አክቲቪስት የግድያ ሙከራ ተደርጎበታል። ውልቃየትን በተመለከተ መረሪ ያላቋም እያራመዱ ያሉት ጀነራል ታደሰም ያልጠበቁት ተቃውሞ ከኤርትራ ድንበር ተቀስቅሶባቸዋል። ችግር ሲመጣ ስልክ አጠፍተው ይጠፋሉ በሚል በጌታቸው ረዳ የተዘለፉት ታደሰ ወረደም አካታች መንግስት አልመሰረቱም በሚል እየተ ወገዙ ነው። ኤርትራ ድንበር አቅራቢያ የሚኖሩትና በሻቢያው አገዛዝ ስር ያሉት የኢሮብ ማህበረሰብ የጀኔራሉን አዲስ ጊዜያዊ መንግስት አካታች አይደለም ሲሉ ተቃውመውታል። በቅርቡ የተቋቋመው የትግራይ ክልል ጊዜያዊ አስተዳደር በስምምነቱ የቃል ኪዳን ሰነድ መሰረት አካታች ሊሆን እንደሚገባ የኢሮብ ማህበረሰብ ሲቪክ ማህበራት ዋና ዳይሬክተር እና ፖለቲከኛ አቶ ስዩም ዮሐንስ ተናግረዋል። አሁን ላይ የተዋቀረው ካቢኔ የአንድ ቡድን አባላትን ብቻ ያቀፈ መሆኑን አክለዋል። አቶ ስዩም ዮሐንስ ለአዲስ ዘመን እንደገለጹት በጊዜያዊ መስተዳድር እንዲተገበሩ ከተዘረዘሩት የቃል ኪዳን ነጥቦች መካከል በክልሉ አካታች ለቀጣይ ምርጫ መሰረት የሚጠል ፍትሃዊ አስተዳደር እንዲዋቀር፣ የክልሉ ሰብዓዊና ዲሞክራሲያዊ መብቶች እንዲከበሩ፣ ወንጀል የሚፈጸሙ ግለሰቦች ተጠያቂ እንዲሆኑና የኢትዮጵያ ሉዓላዊነት እንዲከበር የሚጠይቅ ነው። በአቶ ጌታቸው ረዳ ሲመራ የነበረው የቀድሞ ጊዜያዊ አስተዳደር የተወሰኑ ያልተሟሉ ነገሮች ቢኖሩትም በተለይ ሰላምን ከማጽናት ጋር ተያይዞ ጠንካራ ስራ መሰራቱን በጠቅላይ ሚኒስትር አብይ አህመድና በህዝብ የተመሰከረለት እንደነበር አስታውሰዋል። አሁን የተዋቀረው ካቢኔ ከበፊቱ እጅግ የከፋና አካታችነት ያልሆነና የህዝብን ቅቡልነት የሌለው እንደሆነ አመልክተዋል። በአጭር ጊዜ ውስጥ እየታዩ ያሉ ምልክቶች ክልሉንና ህዝቡን ወደ ሌላ አስቸጋሪ መንገድ የሚወስዱ መሆናቸውንም ጠቁመዋል። የክልሉ ፕሬዝዳንት ሌትናንት ጀነራል ታደሰ ወረደም ከፌዴራል መንግስት ጋር የገቡትን ባለ ስምንት ነጥብ የቃል ኪዳን ውል በአጭሩ ሲተረጎም በክልሉ የዲሞክራሲ ስርዓት ለማሸጋገር የሚረዳና የተገኘውን የሰላም አየር አጠናክሮ ለማስቀጠል የሚረዳ ፍኖተ ካርታ እንደሆነም አስታውቀዋል። ጊዜያዊ መስተዳድሩ ለአንድ አመት እንዲራዘም በአዋጅ መሻሻሉ በትግራይ ክልል የፖለቲካ ኢኮኖሚያዊና ማህበራዊ ሁኔታዎች ወደ ተሻለ ሁኔታ ለማድረስና የህዝቡን ሰላም እንዲጠብቅ ቢሆንም ጄኔራሉ ያዋቀሩት ካቢኔና እየሄዱበት ያለው አካሄድ የነበረውን ሰላም የሚያሳጣ ነው ብለዋል። እዚህ ጋር ተያይዞ የሰሞነኛው የሻቢያውና የህዋት ጥምረት ዋና ተዋናይ የሆነው አክቲቪስት ከቦምብ ጥቃት መትረፉን የመቀሌ ፖሊስ አረጋግጧል። ከሻቢያው ሰው አወል ሰይድ ጋር አስመራ ድረስ ተጉዞ በአካል የተገናኘው የሚገኘው የህዋቱ አክቲቪስት ብርሃነ ገብረ ገርግስ በመቀሌ ከተማ የግድያ ሙከራ እንደተደረገበት መዘገቡ ይታወሳል። ብርሃነ አስመራ ድረስ ተጉዞ የሻቢያንና የህዋትን ጥምረት በማሳለጡ በትግራይ ፖለቲካ ኃይሎች መካከል ከፍተኛ ውዝግብ ፈጥሮ ሰንብቷል። በአንድ በኩል አድናቆት፣ በሌላ በኩል ደግሞ እንዴት ከሻቢያ ጋር ግንኙነት ታደርጋለህ በሚል ውርጅብኝ የዘነበበት ብርሃነ የግድያ ሙከራ ላይ ፖሊስ ምላሽ ሰጥቷል። ብርሃነ የግድያ ሙከራ የተደረገበት በመቀሌ ከተማ ቦምብ ፍንዳታ መሆኑ የተሰማ ሲሆን ፖሊስ ተጠርጣሪዎችን በቁጥጥር ስር ማዋሉን ለቢቢሲ አረጋግጧል። አክቲቪስት ብርሃነ የግድያ ሙከራ የተደረገበት በመኖሪያ ቤቱ አካባቢ መሆኑን የቢቢሲ ትግረኛ ዘገባ ያመላክታል። በብርሃነ ላይ ተፈጽሟል በተባለው የግድያ ሙከራም ከሶስት ወራት በፊት ይጠቀምበት ነበር የተባለ ቤት ኢላማ ሆኗል ተብሏል። ቃቱ የተነጣጠረበት ክፍል ከውጭ በተፈጸመ ጥቃት በግድግዳውና በበሩ ላይ ጉዳት ማስተናገዱን የቢቢሲ ዘገባ ያመላክታል። ፖሊስ ጉዳዩን እያጣራ መሆኑን ገልጾ ዝርዝር መረጃ ከመስጠት መቆጠቡን ቢቢሲ በዘገባው ጠቅሷል። አክቲቪስቱ ብርሃነ በበኩሉ የግድያ ሙከራ እንደተደረገበት አረጋግጦ ፖሊስ ምርመራውን ከማጠናቀቁ በፊት መረጃ ከመስጠት ተቆጥቧል። አክቲቪስቱ ከሻቢያ ጋር በይፋ ግንኙነት በመጀመሩና በማህበራዊ ሚዲያዎች ላይ በሚሰጠው አስተያየት አነጋጋሪ ሆኖ ሰንብቷል። ሻቢያና ህወሓት ጀምረውታል የተባለው ግንኙነት በአክቲቪስቶቻቸው በኩል ይፋ ለማድረግ ብርሃነ ካወል ጋር በአካል መገናኘቱን መናገሩ ይታወሳል። አረጋ ከበደ ጎንደርን ሲረግጡ የአራት ኪሎ ባለስልጣን ከባድ ጉድ አሰምተው ተከስተዋል። የመንግስት ኮሚኒኬሽን ኃላፊው ለገሰ ቱሉ ዘጠና በመቶ አማራ ክልል በእጃችን ነው ሲሉ በአነጋጋሪ አስተያየት ተከስተዋል። የፋኖ አመራሩ አስረስ ማረ ዳምጤ ደግሞ ሰማንያ በመቶ ክልሉ በእኛ እጅ ነው ለሚለው አስተያየቱ ምላሽ ተደርጎ ተወስዷል። ለገሰት ሁሉ አማራ ክልል የሕልውና አደጋ ውስጥ ነበር ሲሉም ተደምጠዋል። ከዚህ በተጨማሪም ክልሉ በራሱ የጸጥታ ኃይል ማስተዳደር የሚችልበት አቅም ተፈጥሯልም ብለዋል። ሚኒስትሩ ኤንቢሲ ከተባለ የሀገር ውስጥ የቴሌቪዥን ጣቢያ ጋር ባደረጉት ዘለግ ያለ ቃለ ምልልስ ስለ አማራ ክልል የጸጥታ ሁኔታ ማብራሪያ ሰጥተዋል። ክልሉ የሕልውና አደጋ ውስጥ ገብቶ ነበር ያሉት የኮሚኒኬሽን ሚኒስትሩ በአሁኑ ጊዜ ዘጠና በመቱ የክልሉ አካባቢዎችን መንግስት መቆጣጠሩን ተናግረዋል። የፋኖ ኃይሎች በበኩላቸው ከሰማንያ በመቶ በላይ የክልሉን አካባቢዎች በእጃቸው እንደሆነ በተለያዩ ጊዜያት ሲናገሩ ተደምጠዋል። ባለፉት ሁለት ዓመታት በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ግጭት አሁንም ድረስ መቀጠሉን ከሁለቱም ወገኖች የሚወጡ መረጃዎች አመላክታሉ። ነገር ግን በአሁኑ ወቅት የክልሉ መንግስት ተጠናክሯል፣ አደረጃጀቱን እስከ ቀበሌ አጠናክሯል። በአብዛኛው ዘጠና በመቶ በሚሆነው አካባቢ ክልሉ በራሱ ታጣቂ አስተዳደርና የጸጥታ ሁኔታውን የሚቆጣጠረበት ሁኔታ ተፈጥሯል ሲሉ ሚኒስትሩ ተናግረዋል። ከቁጥጥር ውጭ የሆኑትን አካባቢዎች በተመለከተ ደግሞ የቀሩትን የክልሉ የጸጥታ ኃይልና የፌዴራል ኃይል በጋራ ሆኖ ችግሩን የሚፈቱበት ሁኔታ እየተፈጠረ ነው ብለዋል። በድርድርና ሕግ በማስከበር እንቅስቃሴ በአብዛኛው የክልሉ አካባቢዎች ሰላማዊ ሁኔታ ተፈጥሯል ቢሉም የክልሉ ነዋሪዎች ግን ማህበራዊ እንቅስቃሴዎችን ጨምሮ የዕለት ከዕለት ሕይወታቸው በግጭቱ መስተጓጎሉን ይናገራሉ። ሚኒስትሩ ከቴሌቪዥን ጣቢያው ጋር ባደረጉት ቆይታ አጠቃላይ የሀገሪቱን የሰላምና የጸጥታ ሁኔታ ያነሱ ሲሆን ኢትዮጵያ ወደ ተሟላ የሰላም ሁኔታ መጥታለች ሲሉም ሁለት የተቃርኖ ሀሳቦች መኖራቸውን ገልጸዋል። የሐኪሞች ተቃውሞ እየበረታ ነው። አምረረዋል። በስድስት ቀን ውስጥ ተጨባጭ ምላሽ ካልተሰጠን አድማ እንመታለን ብለዋል። ጉዳዩ ላይ ከጤና ሚኒስቴር የተሰጣቸውን ምላሽም ተቀባይነት እንደሌለው እየተናገሩ ነው። እንደ አቶ ታየ ታየ ደንዳና ጀዋር መሐመድ ያሉ ፖለቲከኞች የሐኪሞችን ተቃውሞ ደግፈው ቆመዋል። የጤና ባለሙያዎች ከደሞዝ ጭማሪና ጥቅማጥቅም ጋር ተያይዞ ለሚያነሱት ጥያቄዎች ምላሽ እንዲሰጥ የሚጠይቅ የቅድመ ስራ ማቆም አድማ ሰልፎችን በመላው ኢትዮጵያ እያካሄዱ መሆኑን ተከትሎ የኢትዮጵያ የጤና ባለሙያዎች ማህበር መንግስት ለጥያቄያቸው በአስቸኳይ ምላሽ እንዲሰጥ አሳስቧል። የባለሙያዎቹ ጥያቄም ሀገሪቱንና ማህበረሰቡን በማይጎዳ መልኩ መከናወን እንዳለበት አጽንዖት ሰጥቷል። ማህበሩ ዛሬ ባወጣው መግለጫ በጤና ባለሙያዎች የተነሱ ጥያቄዎች ተገቢ በመሆናቸው መንግስት አፋጣኝ መፍትሄዎችን መስጠት አለበት ብሏል። ማበሩ እነዚህን ጥያቄዎች በተደጋጋሚ ለሚመለከታቸው የመንግስት አካላትና ከፍተኛ የመንግስት መስሪያ ቤቶች በተገቢው ህጋዊ መንገድ ማቅረቡን ገልጾ፣ ይሁን እንጂ የጤና ባለሙያዎች የሚያነሱትን ጥያቄ በአፋጣኝና በተገቢው መንገድ ምላሽ ስላልተሰጠው የጤና ባለሙያዎች በተለያዩ መንገዶች መብታቸውን እየጠየቁ ነው ሲል ገልጿል። ማህበሩ ለተነሳው እንቅስቃሴ ድጋፉን ሲገልጽ፣ የጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ ይደግፋል፣ እውቅናም ይሰጣል ብሏል። ነገር ግን በኃላፊነት መከናወን እንዳለበት አጽንኦት ማብራሪያዎች ሰጥቷል። ማህበሩ አክሎም መንግስት በጤና ባለሙያዎች የሚነሱ ጥያቄዎችን ችላ ማለቱን እንዲያቆምና ለሀገሪቱ ችግር ከመፍጠሩ በፊት ተገቢውን ትኩረትና ምላሽ እንዲሰጥ አጥቁ አሳስቧል። መግለጫው የወጣው በመላው ኢትዮጵያ የሚገኙ የጤና ባለሙያዎች ትናንት ማክሰኞ ዕለት የቅድመ አድማ ሰልፎችን ማካሄዳቸውን ተከትሎ ነው። የማኅበራዊ ሚዲያ ልጥፎች እንደሚያሳዩት ሰልፈኞቹ ዝምታዊ ብቃም፣ ችግሮቻችንን ስሙ፣ በአስቸኳይ መፍትሄን ይሻለን፣ ሕይወታችን ዋጋ አለውና አሁን ወይም መቼም የሚሉ መፈክሮች ይዘው ታይተዋል። ይህም ባለፉት አምስት ዓመታት የተነሱትን ጥያቄዎች አስተጋባ ንቅናቄ ነው። አዘጋጆቹ አስር ቁልፍ ጥያቄዎችን የያዘ ደብዳቤ ለባለስልጣናት ለማቅረብ መዘጋጀታቸውን ገልጸው ጥሪዎች ቸው ምላሽ ካላገኙ የስራ ማቆም አድማ ሊፈጸም እንደሚችል አስጠንቅቀዋል። የዕውቅና ለመኖርና የኑሮ ውድነት መጨመሩ በተቀናጀ መልኩ የማህበራዊ ሚዲያ ዘመቻ እንድናካሄድ አነሳስቶናል ሲሉ አንድ የጤና ባለሙያ ለአዲስ ስታንዳርድ ተናግረዋል። ጉዳዩ የፖለቲካ ሳይሆን የመብት ጥያቄ ጉዳይ ብቻ ነው ብለዋል። መጀመሪያውና ዋናው ጥያቄ የጤና ባለሙያዎች ገቢ ከስራቸው ጋር ሲነጻጸር ዝቅተኛ መሆኑንና ከኑሮ ውድነቱ ጋር የማይመጣጠን መሆኑ ነው ብለዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በሳምንቱ መጨረሻ ላይ በጻፈው ግልጽ ደብዳቤ ሚኒስቴሩ ለ12 ቁልፍ ጥያቄዎች ምላሽ እንዲሰጥ እስከ ግንቦት ሶስት ድረስ ቀነ ገደብ ሰጥቷል። ደብዳቤው አስደሳች ምላሽ ካላገኘ ተገቢውን ህጋዊ እርምጃ ለመውሰድ ዝግጁ ነን ብለዋል። ደብዳቤው ዝቅተኛ ደሞዝ፣ በቂ ያልሆነ መኖሪያ ቤት፣ የህክምና ሽፋን እጥረት ባለሙያዎቹ ከሰብአዊ ክብር በታች የሆነ ያለን ኑሮ እንዲኖሩ የሚያስገድዳቸው ሁኔታዎች ናቸው ሲል የረጅም ጊዜ ቅሬታዎችን በአጽንኦት ጠቅሷል። በተጨማሪም የምስራቅ አፍሪካን መስፈርቶች መሰረት ያደረገ የደሞዝ ክፍያ፣ የተመጣጠነ የትርፍ ሰዓት ክፍያ፣ መኖሪያ ቤትና የትራንስፖርት ክፍያ እንዲሁም በአስተዳደራዊ ወይም በጸጥታ አካላት ለሚደርስ በደል ህጋዊ ተጠያቂነትን ጨምሮ የፖሊሲ ማሻሻያዎች እንዲካሄዱ ጥሪ አቅርቧል። ዶናልድ ትራምፕ አሜሪካ የሁቲ አማጽያን ላይ የምትፈጽመውን ጥቃት ልታቆም ነው አሉ። ዶናልድ ትራምፕ አሜሪካ በየመን የሁቲ አማጽያን ላይ የምትፈጽመውን የአየር ድብደባ ልታቆም መሆኑን ገለጹ። ፕሬዚዳንቱ ይህንን ያሉት የሁቲ አማጽያን ጥቃት መፈጸም በማቆማቸው መሆኑን ተናግረዋል። ኦማን በበኩሏ በኢራን በሚደገፉት አማጽያን ላይ በቀይ ባህር ላይ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት ላለመፈጸም መስማማታቸውን አስታውቃለች። ዶናልድ ትራምፕ ከካናዳው ጠቅላይ ሚኒስትር ጋር በዋሽንግተን በተገናኙበት ወቅት ሁቲዎች መዋጋት አይፈልጉም፣ እኛም ደግሞ ያንን እናከብራለን። እናም የአየር ድብደባ ማካሄዳችን እናቆማለን። ስለዚህ እነሱም ጥቃት ማድረሳቸውን አቁመዋል ብለዋል። የኦማን ውጭ ጉዳይ ሚኒስትር ሁለቱም ወገኖች አንዳቸው ላ ማዕከላቸው ላይ ጥቃት ላለመሰንዘር መስማማታቸውን ገልጸዋል። በባህሩ ላይ በሰላም የመቅዘፍ ነጻነትን ለማረጋገጥና የዓለም አቀፍ የንግድ መርከቦች ፍሰት የተሳለጠ እንዲሆን ስምምነት መደረጉን የዶናልድ ትራምፕ ንግግርን ተከትሎ የኦማን ውጭ ጉዳይ ሚኒስትር በማህበራዊ የትስስር ገጹ ላይ ለጥፏል። ሁቲዎች እስካሁን ድረስ ተደረሰ ስለተባለው ስምምነት ያሉት ነገር የለም። በመጋቢቱ ወር አሜሪካ በሁቲዎች ላይ የምትፈጽመውን ጥቃት አጠናክራ ቀጥላ በየመን አንድ ሺህ ኢላማዎች ላይ ጥቃት መፈጸሟን የመከላከያ ኃይሉ አስታውቋል። ዶናልድ ትራምፕ ከኦቫል ኦፊስ እንደተናገሩት ሆቲዎች ካሁን በኋላ መርከቦች ላይ አይተኩሱም። ሆቲዎች እንዳስታወቁት፣ ወይንም ቢያንስ ለእኛ እንደገለጹልን፣ ካአሁን በኋላ አይዋጉም። ነገር ግን የበለጠ ጠቃሚው ነገር ቃላቸውን አምነን መቀበላችን ነው። የኦማን ውጭ ጉዳይ ሚኒስትር ባድር አል ቡሳይዲ ውጥረቶች እንዲረግቡ ሀገራቸው ማሸማገሏን ተናግረዋል። ወደፊት ሁለቱም ወገኖች አንዳቸው ሌላቸው ላይ ጥቃት አይፈጽሙም። በቀይ ባህርም ሆነ በባብ አልመንደብ የአሜሪካ መርከቦችን ጨምሮ ሌሎች ዓለም የንግድ መርከቦችን በነጻነት እንዲቀዝፉ እንዲሁም የተሳለጠ ፍልሰትን ለማረጋገጥ ተስማምተዋል ብለዋል። ሁቲዎች በቀይ ባህር ላይ የሚቀዝፉ የንግድ መርከቦች ላይ ጥቃት መፈጸም የጀመሩት እንደ አውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ የእስራኤል መከላከያ ኃይል በጋዛ መጠነ ሰፊ ወታደራዊ ዘመቻ በፍልስጤማውያን ላይ መክፈቱን ተከትሎ ያላቸውን አጋርነት ለማሳየት በሚል ነው። በንግድ መርከቦቹ ላይ በርካታ ሚሳኤሎችን ያስወነጨፉት እናም የድሮን ጥቃት የፈጸሙት ሁቲዎች ሁለት መርከቦችን ሲያሰምጡ ሶስተኛውን በቁጥጥር ስራ ውለው አራት የመርከቦችን ሰራተኞች ገድለዋል። ጥቃቱ ትልልቅ የመርከብ ድርጅቶች 15 በመቶ የዓለም ንግድ መርከቦች ከሚተላለፉበት ቀይ ባህር አቅጣጫቸውን ቀይረው ረጅም የጉዞ መስመርን እንዲመርጡ አስገድዷል። በአሜሪካ የተመራው የባህር ኃይል በርካታ የሁቲ ጥቃቶችን ያከሸፈ ሲሆን በቀድሞ የአሜሪካ ፕሬዚዳንት የተጀመረው የአየር ጥቃት በዶናልድ ትራምፕ ተጠናክሮ ቀጥሏል። ባለፈው ሳምንት ሁቲዎች አሜሪካ በሰሜን ምዕራብ የመን በሚገኝ የስደተኞች ማቆያ ላይ በፈጸመችው የአየር ጥቃት 68 አፍሪካዊ ስደተኞች መገደላቸው ገልጸዋል። ሁቲዎች ወደ እስራኤል ሚሳኤል ማስወንጨፋቸውን የቀጠሉም ሲሆን እሁድ ለት የእስራኤል ዋና አውሮፕላን ማረፊያም ተርሚናልን መምታታቸው ይታወሳል። ይህንን ተከትሎም አክሰኞ ለት እስራኤል ለጥቃቱ በሰንአ የሚገኘውን የየመን ዋና አውሮፕላን ማረፊያን በማጥቃት ምላሽ ሰጥታለች። ኤኤፍቢ ባለስልጣናትን ጠቅሶ አውሮፕላን ማረፊያው በጥቃቱ ሙሉ በሙሉ መውደቡን ዘግቧል። በሌላ የእስራኤል ጥቃት የኤሌክትሪክ ኃይል ማከፋፈያና የስሚንቶ ፋብሪካው ወድሟል። ሰኞ ለት እስራኤል በየመን ሁዳያድ የሚገኝ የወደብ ተቋምና ሌላ በከተማው የሚገኝ የሲሚንቶ ፋብሪካን ደብድባለች።